በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ስብሃት ለእግዚ አብሔር በሰማያት ለዘ አብጽሐነ እስከዛቲ ዕለት እስከዚ ዕለትና እስከዚህች ሰዓት ላደረሰን ለልዑል እግዚ አብሔር ክብር፣ ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚ አብሔር ቤተሰቦች የእመ አምላክ የወላዲት አምላክ የድንግል ማርያም የአሥራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ፣ እንደምን አረፈዳችው፣ እንደምን ቆያችው። አሜን። ሳይገባን እንዲገባን አድርጎ በቸርነት እና በምሕረቱ ጠብቆ ለዚህች ዕለት ያደረሰን አምላካችን ቅዱስ እግዚ አብሔር በድጋሚ ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ማአምላክ ወላዲት አምላክ ብለን የምንጠራት ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊ እና ወርኃዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸውን በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙሱ ለመጋቢት በዛቲ ዕለት ቅዱስ ወልሶ ሐዋርያ አንሲፎሮስ አሃዱ እንሰባ ወክሌቱ አርቴት አይረፈ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ አምስት በዚች ቀን ከሰባ ሁለት አርድእት አንዱ የሆነው የከበረ እና የተመሰገነ ሐዋርያ አንሶፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ስራዎቹን በአየ ጊዜ፣ ትምህርቶቹን በሰማ ጊዜ ጌታችንን ተከተለው ድንቅ የሆኑ ታምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም ብልጭ ሲል የነበረ የአይሁድ የሕግ ፋናን ትቶ ወደ እውነተኛ ፀሐይ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ቀርቦ ደቀ መዝሙሩ ሆነው እንጂ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ ሀገሮች ውስጥ አስተማረ። ሐዋርያትን በሀገር አቴና ኤጲስ ቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ እውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጅነትም የክብር አክሊልን ተቀበለ መላ ዘመኑ ሰባ ዓመት ነው በአይሁድ ሕግ 29 ዓመት በክርስትና ሕግ ደግሞ 41 ዓመት ኖረ እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል ሰላምታም አቅርቦ አቅርቦለታል በጸሎቱ የምትገኝ በረከቱ

የቅዱሳን ረዴት በረከታቸው በሁላችን ላይ ይደርብን፣ ቃል ኪዳናቸው አይሌን! ጾማችንን ሱባችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አምላካችን ቅዱስ እግዚአብሔር የነግ የሰርክ ጸሎን ልመናችንን ተቀብሎ ለሀገራችን ሰላም ለሕዝባችን ፍቅር አንድነት ለዓለም ሁሉ የበቃ ምህረት ሰላምን ያድልልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍሶቻቸውን ይማርልን፣ ያዘኑትን የተቸገሩትን ሁሉ በቸርነቱ ያረጋጋልን፣ በጸሎታችሁ አስቡን አትርሱን እያሉ ለቤተ ክርስቲያናችን አስራት በኩራት የሚያወጡትን Salauto, በሐሳባቸው በጉልበታቸው የሚያገለግሉትን ህዝበ ክርስቲያን ሁሉ በየስመ ክርስትናቸው እግዚአብሔር አምላክ በቸርነቱ ይጠብቅልን። ከእናቱ ከእናታችን ከወላዲት አምላክ ከሰማይቱ ከቅዱስ መርቆሬዎስ በዕለት ታስበው ከሚውሉ ቅዱሳን ሁሉ በረከት ያሳትፈን፣ የሁላችንንም ፍጻሜ ያሳምርልን። በሰላም ያሳደረ አምላክ ቀኑን በሰላም ጠብቆ እንዲያውለን አቡነ ዘበሰማያት ንበል። ደስ ትምፃደወይ ፈቃ

ተወካፌ ንስሓ ሰራዬ ኃጢአት ኢየሱስ ክርስቶስ ሰራዬ ኃጢአት ወኃጢአተ ኩሉ ሕዝብ ከማሁ ሰራዬ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ።